አሰላም አለይኩም ወረህመቱላሂ ወበረካቱሁ ውድ የተከበራችሁ የኦሳማ ቻናል ቤተሰቦች፣ ሰላም እንደምን አላችሁ? አለን። ዛሬ ደግሞ ከወትሮ ለየት ያሉ እቃዎች ወደ እናንተ ይዘን መጥተናል። እንግዲህ በአዳዲስ ስራ እየመጣን እንገኛለን። ኦሳም ፈርኒቸር ምርጫችሁ ይሁን። ዛሬ ለየት ያለ በትዕዛዛችን መሰረት ለብሎኬት ቤት የሚሆን ኪችን ካቢኔት ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ቪዲዮውን እስከ መጨረሻው ተመልከቱ ከወደዳችሁት ታች ላይ ባለው ስልክ ተጠቅማችሁ ማናገር ትችላላችሁ። 24 ሰዓት ኦንላይን ታገኙናላችሁ። በዋትሳፕ፣ በቴሌግራም፣ በኢሞ እኛን ማናገር ትችላላችሁ። ከተለያዩ የሶሻል ሚዲያ ላይ አውርዳችሁ ፎቶዎችን እኛን ማሰራት ትችላላችሁ። በዚህ መልኩ እየሰራን እየገጠመን እንገኛለን። በመላው ዓለም ላይ የምትገኙ ቤተሰቦቻችሁን እንዲሁም ደግሞ ወዳጅ ዘመዶቻችሁን ሰርፕራይዝ ማድረግ የምትፈልጉ ካላችሁ ታች በማስቀመጠው ስልክ በ0945 03 92 98 ላይ ደውላችሁ አናግሩን። ሀሳብ አስተያየት ካላችሁ ታች ላይ ኮሜንት ላይ ማስቀመጣችሁን አትርሱ። ዛሬ በጣም ውብና ማራኪ የሆነ ኪችን ነው እየላችሁ የመጣሁት። በኤምዲኤፍ የተሰራ እንዲሁም ከዚህ በፊት ደግሞ በላምሌት ኤምዲኤፍ የተሰራ ቀለም በማይቀባው ማለት ነው የተሰራ ነበረ። ያ ደግሞ ለጭቃ ቤት የሚሆን ነበረ የሰራሁላችሁ። ዛሬ እንደምታዩት ለቡልኬ ቤት ላዩ ላይ መታሰር የሚችል ብዙ አይነት ዲዛይን ወይም ደግሞ ብዙ አይነት አሰራር አለ። ይህንኑ ቡልኬ ቤት ሆኖ መሀል ላይ ቋሚ እንዲኖረው ተደርጎ ብዙ ሰፊ እቃ እንዲይዝ ውስጡ ላይ ሰፊ የሆነ ማስቀመጫ ያለው አሰራር አለ። በዚህ መልኩ ደግሞ አለ። ያንኛውን እህታችን አልወደደችውም ነበር እና በዚህ መልኩ ሰርተን አስረክበናል። እናንተም ማዘዝ ከፈለጋችሁ በድጋሚ በ0945 9298 ላይ ኦሳን ፈርኒቸር ብላችሁ መደወል ትችላላችሁ። እንግዲህ እንደነገርኳችሁ በዋትስአፕ፣ በቴሌግራም፣ በኢሞ እኛ ማናገር ትችላላችሁ። ኦሳን ፈርኒቸር የሁልጊዜ ምርጫችሁ ይሁን። በመቀጠል እንግዲህ የተለያዩ እቃዎችን እየሰራን እያወጣን እንገኛለን። ሶፋ፣ አልጋ፣ መጅሊስ፣ ቁምሳጥን፣ ኪችን ካብኔት እኛን ማናገር ትችላላችሁ። በጣም አሪፍ አሪፍ በሚባሉ ዘመናዊ ዲዛይኖች እያወጣን እንገኛለን። ኦሳን ፈርኒቸር 24 ሰዓት ኦንላይን ላይ ታገኙናላችሁ። እንግዲህ ወቅታዊ ዋጋው ስንት ብር ነው እያላችሁ እየጠየቃችሁን ሊሆን ይችላል። ይሄንን እንግዲህ በካሬ ነው የምንሰራው። ካሬ ደግሞ ብዙ ጊዜ ሰዎች ጠይቁኛላችሁ። ካሬ ማለት ምን ማለት ነው ወይ ደግሞ ካሬ እንዴት ነው የሚሰራው የሚለው ነው እንግዲህ ካሬ ማለት አንድ ሜትር ማለት ነው። ካሬ ማለት አንድ ሜትር በአንድ ሜትር ሲሆን አንድ ካሬ ይባላል። ይህ አሁን ለምሳሌ ወደ ጎን አንድ ሜትር ወደ ላይ አንድ ሜትር ሲሆን አንድ ካሬ ይሆናል። ቤታችሁን በአጠቃላይ ሲደምሩት የመጣላችሁ ውጤት እኛ በምነግራችሁ ዋጋ አባስታችሁ ማወቅ ትችላላችሁ። ጠባብም ሊሆን ይችላል፣ ቤታችሁ ሰፊም ሊሆን ይችላል። እኛ ጋር እኛን ከመጠየቃችሁ በፊት ዋጋውን ማወቅ ትችላላችሁ። እኔ የካሬውን ዋጋ ወይም ደግሞ የአንድ ካሬ ስንት ብር ነው የሚለውን ከነገርኳችሁ በኋላ ዋጋውን የምታውቁት ይሆናል። ዛሬ እንግዲህ እንደምታዩት በአማረ መልኩ ሰርተናል። እነሱም በጣም ተደስተው ነው የተረከቡን። እናንተም እንግዲህ እንደዚህ እጅግ የሆነ ዘመናዊ ኪችን ካቢኔት ለቤተሰቡ ለእናት ለአባቶ ወይም ደግሞ ለእህቶ ለወዳጅ ዘመዶ ማሰራት ከፈለጋችሁ የሁል ጊዜ ምርጫችሁ ኦሳም ፈርኒቸር ይሁን። በመቀጠል እንግዲህ ቀጥታ ወቅታዊ ዋጋውን የምነግራችሁ ይሆናል። ይሄ አሁን ላይ እየሰራን የምንገኘው የኪችን የኪችን ካብኔ ዋጋ አንድ ካሬ 12 ሺህ ብር ነው እየሰራን የምንገኘው። እናንተም እንግዲህ እዘዙ፣ በፈለጋችሁበት ቦታ ከፈለጋችሁበት ቦታ ሁናችሁ የፈለጋችሁበት ቦታ ማዘዝ ትችላላችሁ። እኛ በታማኝነት በዚህ መልኩ እናደርሳለን፣ እንገጥማለን፣ አስረክበን በቪዲዮ መረጃ የምንልክላችሁ ይሆናል። በአቅራቢያችን የምትገኙ በአካል መታችሁ ማዘዝ ትችላላችሁ። እንግዲህ ታች ላይ ያለውን ስልክ በመጠቀም መደወል ብቻ ነው። እናንተም ውጪ ናችሁ፣ በአቅራቢያችሁ ሰው ካለ ወይም ደግሞ ወዳጅ ዘመድ ቤተሰብ ካላችሁ እኛ ድርጅታችን ድረስ መጥተው በአካል እኛም ማዘዝ ይችላሉ። ለበለጠ መረጃ በ0945039298 ላይ ደውላችሁ አናግሩን። ኦሳን ፈርኒቸር ይለያል።